ዛሬ የዕለቱ ሆሳና ነው እንኳን አደርሳችሁ ለማለት እንወዳለን። በድጋሚ ተመልካቾቻችን፣ ሆሳናን እንግዲህ ቀደም ሲል በትዝታን በተለያዩ መንገዶች ስናነሳው ታዳጊዎች በተለየ መንገድ በቤተ ክርስቲያን ዝማሬን የሚያቀርቡበት እንደሆነ ማንስተን ነበረ። ዛሬ ደግሞ በፋና ቀለማት እነዚህ የምትመለከቷቸው ታዳጊዎች እዚህ በቀጥታ ስርጭት ስቱዲዮችን ተገኝተው ቆንጆ የንሳ ምዝሙር አቅርበውልናል። እናመሰግናለን። በጣም ቃልዮት ያሰማልን ነው የሚባለው ዝማሬ። በጣም ጥሩ። እዚህ ደግሞ ተጨማሪ እንግዶች አሉ። ከነሱ ጋር እንተዋውቅና መጀመሪያ ካንቺ እንጀምር። እሺ፣ ሃና እሸቴ ይባላል። የልጆቹ ወላድ እናት ነኝ። በጣም ጥሩ። ኃይለ ገብርኤል ግዛው ይባላል። እነሱ በገና መምህራቸው። በጣም ጥሩ። ሃና አስተዋውቁ እስኪ፣ ልጆቹ ማን ማን ይባላሉ? እድሜያቸው? እሺ፣ ትልቋ ኤስሮም ታደለ ትባላለች፣ 18 አመቷ ነው። እችኛው ደሞ ማርሲላስ ታደለ ትባላለች፣ 13 አመት። ሁለቱ መንታ ናቸው። ትንሹ የትኛው ነው? መንታ ናቸው አስራ ሶስት አመታቸው ነው። ዳር ያለችዋ አዲያም ታደለ ትባላለች አስራ ስድስት አመቷ ነው። በጣም ደስ ልጆች ናቸው ሁሉ አዎ አራቱ አራቱ በጣም ደስ ይላል። በጣም መባረክ ነው። አዎ ኢና በጣም ጥሩ ያው በእንደዚህ አይነት መንገድ ልጅ ማግኘት ወይም ደግሞ በእንደዚህ አይነት የመንፈሳዊ ሕይወት አገልግሎት ውስጥ ልጅ ማስገባት ትልቅ ተነሳሽነት ወይም ደግሞ የወላጅ ግዴታ ሊሆን ይችላል። እንዴት አሰብሽው? ግዴታ ነው። ከቤተሰቦቻችን የተቀበልነው ነው። ቤተሰቦቻችን አስተዳደጋችን በቤተ ክርስቲያን እንድንመጣ ወላጅ ቤተሰብ እንድናከብር፣ አገርን ስለ አገራችን ስለ ሁሉ ነገር እንድናውቅ በዛ ስርዓት ውስጥ ነው ያደግ ነው። ያም ደግሞ ያው ተጽዕኖ አለ ወደ ልጆቻችን ሄድኩኝ ማለት ነው። በጣም ጥሩ። አንቺ በገና መደርደርና በበገና መዘመር ትችላለሽ። እኔ አልችልም። ግን እድለኞች ናቸው እነሱ አጋጣሚ መምህር አካባቢ ገባ። የዛ ሰሞን ደግሞ የኮረና ሰሞን ነበረ። አካባቢ ሲመጣ ግድ መሆን አለበት ልጆችን ቤት ውስጥ አፍ የዛ ሰሞን ደግሞ ቤት ውስጥ ነበረ፣ መውጣት አይቻልም ነበር። ቤት ውስጥ ከምናፍን አውጥተን አስተምረን፣ አንድም የእግዚአብሔር ቃል ነው፣ ሁለትም ልጆች ሌላ ነገር ላይ ከሚያተኩሩ ከእግዚአብሔር ጋር ማገናኘት ብዙ ነገር ብቻ ያስተምራል በማለት ይኸው ዛሬ በገና፣ ማስንቆ፣ ክራር ይደረድራሉ። በጣም ጥሩ። ከበገና ሌላ አዎ፣ ማሲንቆ ክራር ይደረድራሉ። በጣም ጥሩ። ስለዚህ ሁሉንም ባህላዊ የሙዚቃ መሳሪያዎቻችንን ማለት እንችላለን፣ ከበገና ውጭ አሉት ነው? አዎ። ጥሩ፣ በጣም ጥሩ። መምህር፣ ወደ እርሶ ልምጣ። መጀመሪያ ሲያገኟቸው ሊያስተምሯቸው ሲጀምሩ እንዴት ነበር ያገኟቸው? አዎ፣ ከሃና ጋር ከሃያ ዓመት በላይ እንተዋወቃለን አብረን በቅርስ ቤተክርስቲያን ሰንበት ትምህርት ቤት ውስጥ አብረን እኔ የሰንበት ፍሬት አገልጋይ ነኝ እሷም የዛው ደብር ልጅ ነች። ቤተሰቧ በአጠቃላይ እናቷን ጨምሮ የዛው ደብር አገልጋዮች ናቸው። እዛ አካባቢ ስገባ አንድ ቀን እኔ ቤቱን የተከራየቱን ቤት እያስተካከልኩ እያለሁ ተገናኘን። ልጆቼን ታስተምርልኛል ብላ አለች። ቃል በገባችው መሰረት አጋጣሚ ሆኖ ደግሞ እግዚአብሔር ሲፈቅ ኮሮና ትምህርት ቤት ሲዘጋ ሌሌ ቦታ አይውሉም ልጆቼን አስረክቤያለሁ ብላ ልጆቹን ሰጠችኝ። እንደጠበኩት አይደለም። ልጆቹ በጣም አክቲቭ ናቸው፣ በጣም ጎበዞች ናቸው። 2012 ማለት ነው። በዛ ሰዓት ላይ እንግዲህ በጣም ልጆች ናቸው ሁሉ እና የምሰጣቸውን ትምህርት ለመያዝ በጣም ፈጣኖች ናቸው። አሁን ያስተምራሉ። እኔ በሌለውበት ሰዓት ላይ ስልክ ደውላለሁ፣ ቅርቦች ስለሆኑ ስልክ ደውዬ ተማሪዎች ይመጣሉ ወይ ሰዓት ላይ ሄዱ ብዬ እላቸዋለሁ። በገና ቃኝተው ሁሉን ነገር አስተምረው በጣም ግሩም የሆኑ ልጆችን አብቅተዋል እነሱ በጣም ጥሩ ደስ ይላል። አለ ተማሪ በቅቶ ሌላውን ሲያስተምር ማየት መመልከት በጣም ደስ የሚል ነገር ነው። እንደ መምህር በጣም ጥሩ። ሃና፣ ወደ አንቺ ልምጣ። ልጆችን በዚህ መንገድ ማሳደግ ከዛም ደግሞ የልጆችን አቀባበል ደግሞ ተመልክቶ የወላጅም ፍላጎት አለ አይደለ? እንደው አሁን የፈለግሽበት ቦታ ደረሱልሽ? ይሄን ነበረ ህልምሽ? አዎ፣ በቃ በዚህ እንዲያድጉ ነበረን ህልሜ። አንደኛ በቤተክርስቲያን ሲያድጉ በዛ ውስጥ ሲያልፉ ወላጅን ያከብራሉ አካባቢህን በተመለከተ አክብሮት ይኖራል ወደ መጥፎ አይሳተፉም አገርን ለአገርም ለብዙ ነገር ስለሚጠቅም በቃ እኔ ደስተኛ ነኝ በጣም ጥሩ ልጅነት ግን የተለየ መልክ አለው ለምሳሌ ልጅ መጫወት ይፈልጋል ውጭ መውጣት ይፈልጋል ከጓደኞቹ ጋር ማሳለፍ ይፈልጋል ከትምህርት ቤት ጓደኞቻቸው ጋር መዋል ሊፈልጉ ይችላሉ እና ከዛ ከዛ አንጻር እንዴት ነው እየወጡ ይጮታሉ አዎ በጣም ከትምህርት ቤት መርስ 44 ምን ጊዜም ሰፈር ውስጥ ኳስ አለ። ኳስ ይጫወታሉ። እንዲህ ደግሞ ነፃ በሆኑ ሰዓት አትክልት ግቢ በጣም መትከል ወዳለው አብረውን ይተክላሉ። እንደዚህ አሁን ግቢ ላይ ሃይላንዶች ቆርጠው ራሳቸው አንዳቸው ቀለም ሲቀቡ፣ አንዳቸው አፈር ሲሞሉ አስተካክለውን ብለው ግቢው በሙሉ አትክልት ነው። ግንቡ ላይ ራሱ ሰቅሏል። የሃይላንድ ማት ማለት ወደ መቶ ምናምን ተሰቅሏል። እሱን እሱን ይሰራሉ በደንብ አይቀመጡም። ግድ ወደዚህ ብቻ አላተኩርም፣ ደግሞ ወደዛም ትምህርት ቤት ይሳተፋሉ። መድረክ ላይ አንዳንድ ይመራሉ፣ ይሳተፋሉ። በጣም በጣም ጥሩ መምህሮ። ወደ እርሶ ልምጣ። ማስተማር ትልቅ ሙያ ነው። ፍላጎትንም መነሳሳትንም ያስፈልጋል። አብሶ ደግሞ በተለየ ሁኔታ እንደዚህ ታዳጊዎችን ማስተማር ደግሞ የተለየ አቅም ወይም ደግሞ የተለየ አያያዝን የሚፈልግ ይመስለኛል። ከእነዚህ በተጨማሪ ሌሎች ታዳጊዎችንስ ያስተምራሉ? በጣም በብዛት ምን ያህል ይሆናሉ? ለአራት ዓመት ያክል በነፃ የቅዱሱ ፋይል ቤተክርስቲያኑ ፍሬ ተዋህዶ ይባላል። እዛ ትምህርት ቤት ውስጥ በነፃ ልጆቹን ሙዚቃ የሚለውን ትምህርት አብሮ ከዛ ጋር እንትን ተማርጎ ሳይንሱንም ቤተክርስቲያናችን ኢትዮጵያ ምን ያህል ባህላዊ ዜማ መሳሪያ አለዋት? የክር መሳሪያ እነዚህ ናቸው፣ እነ ዲታ፣ እነ ዱል፣ የጋምቤላ እና የሲዳማ ክልል ትምህርት፣ በአጠቃላይ እነኛንም እያወቁ የእኛ ከውጭ ጋር ልዩነቱ ምንድን ነው፣ ያሬድ ምን ይላል፣ ቅዱስ ያሬድ ማን ነው በሚሉ ነገሮች እንደዛን ተቀርጾ፣ ከዛ ጋር ከትምህርታቸው በማይጋጭ መልኩ ለአራት ዓመት ያክል በዛ ቦታ ላይ አስተምሬያለሁኝ። ከኬጂ ጀምሮ በጣም ፈጣኖች ናቸው ሕጻናቶች መዝሙር ለመያዝ ለመማር ያላቸው ፍቅር በገና ብዙ ጊዜ ስንማር ጣታችን ይቆስላል። የበጋ አውታር ነው። አንዳንድ ጊዜ ደርቅና ስንደረድረው እጃችን ያቆስላል። ተማሪዎች ግን ካላቸው ጉታ አኳያ አያመኝም እኮ እያሉ ነው እንትን ይሉ የነበረውና በገናው አልዳረስ ሲል ያው በወቅቱ የነበረኝ ትንሽ አስር በገና ያክል ነበረ። ትንሽ ነበርና ለሁሉም ስለማይደርስ እኔ አያመኝም እኮ የተዛጋ ቦታ ሌላው እንትን ለማለት ተራቸው እንዳያልፋቸው በተራ ነው እንትን ማስተምራቸው። በዛ አይነት መልኩ ልጆች ላይ በጣም ከሚገባው ላይ በጣም የሚያረካ አይነት ነገር ነው። በተለይ ደግሞ በገና ራስን ይገዛል። በገና በምንደረድርበት ሰዓት ላይ ታላቅ ተመስጦ ይፈልጋል። በገና ሁሉም ሰው አይደረድርም። ብዙ ሰዎችን አስተምሬያለሁኝ። አመት ለፍቼ ምንም ያሊያስያስኩት ሰው አለ። በአጭር ጊዜ ውስጥ በሁለት ወር ባልሞላ ጊዜ ውስጥ ደግሞ በጣም ድንቅ በሚባል ሁኔታ የበቁ ልጆች አሉ። እነሱ ምስክር ናቸው። ከዛ ከዛ በተጓዳኝ ግጥምና ዜማ ደርሳለሁ። የዝማሬዎችን ማለት ነው። ዝማሬ መዝሙሩም ዘፈነ ግን ዝማሬ እስካሁን ድረስ ዝማሬ ነው። ሌላ ነገር ቢያላቀም በአንድ ቀን ሌሊት ከብቃታቸው በጣም እነሱን ለመመስከር ክርስቶስ ሰምራ ቤተክርስቲያን አለ እና ሁለት ቀን ሲቀረው ተነገረን። ማታ መዝሙሩን ደረስኩኝ። እዛ ቦታ ላይ ስንሄድ ሁልጊዜም ና የተባህር ያለ የሆነ ቦታ ቤተክርስቲያን ስንጋበዝ እኔ ሲጋብዙኝ ተማሪዎቼ ነው ይዤ የሚሄደው እዛ ቦታ ላይ እነሱ ከኔ ይልቅ ቢሉ ብዙ ቦታ ላይ ያገልግየን ትብ ያለ ከእነሱ ይልቅ እኔ ቢታዩ የሚል ነገር እምነት አለኝ። ማታ ደርሰን ለጠዋት የክርስቶስ ሳምራን መዝሙር በአንድ ቀን ውስጥ ይዘው ግሩም በሆነ ሁኔታ ማለት ነው። ስንወጣ ይዛለት ግጥሙን ስጠን፣ መዝሙሩን ስጠን እያሉ ብዙ ሰዎች ሲያስቸግሩን ነበር። በር ላይ ስንወጣ በአንድ ሌሊት ያችን መዝሙር ይዘዋት አቅርበዋል፣ እና በዚህ በጣም ሊመሰገኑ የሚገባቸው ናቸው። ይህን ሁኖ የሚባሉትን ነገር በጣም ዲሲፕሊን ናቸው። ስነ ምግባር የታነጹ ናቸው። ይሄ ከቤተሰቦቻቸው ጋር አብሮ ያለ ነው። አንዳንድ ሰዎች አሁን ምናለ ልጆቻቸው እንደ ሲያስቸግሯቸው ወደ እኔ የሚልኳቸው ልጆችም አሉ። አብረው ከዛ ጋር አብሮ ያደርጋሉ። ከዚህ በተጓዳኝ የኢትዮጵያን ፊደልም እናጠናለን። ፊደሎች እንዲማሩ ማድረጋቸዋለሁ የኢትዮጵያን ፊደል ከነ ትርጉሙ ማለት ነው። ሀ ሀሎ ቱላ በግ በግዝ ከነ አማርኛው በደንብ አድርገው ይችሉታል። እስከ ፓ ያለውን ፊደል በደንብ አድርገው አብረው ያንንም ይማራሉ። ስነ ምግባር አብረን ነው የምናደርገው። ከታዘዙት ውጪ አልፈው አይሄዱም። ልጆች ብዙ ነገሮችም እዛም እዛም ለመያዝ ይሞክራሉ። እነዚህ ግን እንደዛ አይደለም። የተባሉት በቃ እኔ ያልኳቸውን ኖርኩኝ አልኖርኩኝ እኔ እኔ ይሄንን ስሩ ብዬ ያልኳቸው ልጆች በደንብ አድርገው ይሰራሉ። አንዳንድ ጊዜ አዲስ ተማሪዎች ሲመጡ እኔ ጥዬ ሂጄ ከሌ ያጄ ከሌን ያስተምሪ በጣም ማሪዛ ያበቃችሁ ልጅ ዛሬ ላይ ትንሽ ኪሩቤል ይባላል። በጣም ከሚገባው በላይ ከኔ በላይ ነው። አሁን እሱ እግዚአብሔር ይማርልን ትንሽ ስትሮክ ነገር እንትን ሆኖ ብሏል። እግዚአብሔር ይማርልን። ማሪዛ ናቸው፣ እሱን ይዛ ያስተማረችው። መንትዮች ናቸው። ልክ እንደነሱም ስራፌል ይባላል። እሱን ደግሞ ማርሲላስ ነው በመጀመሪያ እጃቸውን ይዘው እንትን አድርገው አስፈተው እንትን ያደርጓቸው ዛሬ በጣም ግሩም ዘማሪዎችን አብቅተዋል እነሱም ከኔም አልፈው ማለት ነው በጣም ጥሩ ትውልድ ላይ መስራት ሀገርን መገንባት ነው ሀገርን መስራት ነው ብዬ አስባለሁ እና እያደረጉ ስላሉት ነገር መምህር ከልብ እናመሰግናለን ሀና ወደ አንቺ ልመልስ በጣም አስገራሚ ነገርን ስለ ልጆች ነገሩ መምህር እንደ እናት እንደ ወላጅ ሁሌም ስታያቸው የሚያስገርምሽ ነገር ምንድነው ይሄ ነገራቸው በጣም ይገርመኛል የምትይው ነገር ምንድነው እኔ በቃ ሁሌም ሳያቸው የሚሰሩት ከትምህርት ቤት መጥተው እኔ ራሴ አላዛቸውም። በቃ ራሳቸው ገብተው የጥናት ሰዓታቸው ገብተው ክፍላቸው ድምፅ የለም ያስጠፋሉ። ቲቪ ምናምን ነገር አይፈልጉም። ጥናታቸውን ሲጨርሱ ነው ድምጻቸውን የምትሰማው። ሁሉም ሁሉም ወደ የተሰጣቸው የቤት ስራቸው የሚያጠኑ ፈተናም ከሆነ ወደ የስራቸው ገብተው በኋላ ነው ቴሌቪዥን ወደ ቴሌቪዥን እንኳን ነው የሚመጡት። ይሄ በጣም የሚያስደስተኝ እንዲህ ነው እንዲህ ነው ብዬ አልመራቸውም። በጣም በቃ በጣም ደስ ይላል። አሁን እሱ እንደገለጸው ሲመቱ በገና ሲመቱ ይሄኮ ማሚ ምንድን ነው ውላቸዋል ይሄ ኳንቾ ዬ ነው ባቲ ነው ትዝታ ምናምን ሲሉ ማመን ያቅተኛል። በቃ በጣም በቃ የመጨረሻ እና በጣም በቃ ከምደሰትበት አንዱ ይሄንን ነው። እንደገና ይሄን ይሁኑ ብዬም አልልም። ራሳቸው በፈለጉት በቃ አንደኛዋ ይሄን ሆናለሁ ትላለች። ከዚህ ውጪ ማለት ነው ይሄን ሆናለሁ ትላለች። አንደኛዋ ሲስተር ሆናለሁ ትለኛለች። አንድ ጊዜ ወሰድኳቸው አንድ ሲስተር ያለችውን ሲስተር ዶክተር ጋር ወሰድኳት። በቃ ይሄን አድርገውላት ማዳመጫውን አድርጋ የልብ ምናምን አድርጋ አዳምጣ፣ ወደ ቤት። ያቺኛዋ ደግሞ ማሪዛ እንትና አለች ይሄ ኤፍ ቢ አይ ነው መሆን የምፈልገው አለች። እሺ፣ ሚገርም። እዛ ሄድኩኝ ፖሊስ ጣቢያ፣ እዛ አካባቢችን ቅርብ አለ ፖሊስ ጣቢያ። ኢየሱስ ክርስቶስ! እሺ ምንድን ነው ሲሉኝ፣ እንዲህ እንዲህ አልኳቸው። በቃ በስነ ስርዓት ነው የጠበቁን። አስገቡን፣ አስቀመጡን፣ ተሰማርተው ሌሎቹን አስተማርተው ሲጨርሱ ተመለሱ ያለውን ስነ ስርዓት በቃ ከትምህርትሽ መጀመር አለብሽ፣ ትምህርትሽን ጎበዝ መሆን አለብሽ፣ ይህን ማድረግ አለብሽ እዚህ ደረጃ ለመድረስ ብለው መክረው ሰላምታ ሰጠት አስተምረው ወደ ቤታቸው። ከዚህ በተጓዳኝ ማለት ነው እና በቃ ደስ የሚለኝ ይሄን የሚፈልጉትን አደርጋለሁ ውስጣቸው የሚያምራቸውን አደርጋለሁ። ተረፈ በቃ እግዚአብሔር ያሳድግልኝ ነው ማለት ነው። ሌላ ምንም አይደለም። መልካም መምህር፣ ለእርሱ አንድ ጥያቄ ላንሳ። የመጨረሻ ጥያቄ ነው። ምናልባትም እነዚህን ታዳጊዎች አፍርተዋል። ሌሎች ተጨማሪ ታዳጊዎችም እንዳሉ እየነገሩ ነበር። ገና ደግሞ ልክ አሁን ደግሞ እንደዚህ በቴሌቪዥን መስኮት ተመልክተው ልጆቻቸውን እርስዎ ጋር ማስተማር የሚፈልጉ ሊኖሩ ይችላሉና፣ ምንድን ነው የሚያስፈልገው ነገር፣ የት ነው መገኛችሁስ የሚለውን ነገር እናንሳ። እኔ ደብረ ዘይት ነው ልዩ ስሙ አባይ አካባቢ የሚባል ወደዛ ነው በሱ ጋር ገባ ብሎ ሁለት መቶ ሜትር ያክገባ ብሎ ነው ለአስፋልት ቅርብ ነው ቦታ ላይ መገኘ በዛ ቦታ ነው እና ልጆች አንዳንድ ጊዜ ወደዚህ ቦታ ላይ ሲልኳቸው ከትምህርታቸው የሚሰንፉ አድርገው ወላጆች ያስባሉ። በገና ግን ይበልጥ አእምሯችን አክቲቭ እንዲሆን ያደርግልናል። ክራር መደርደር አክቲቭ ያደርግልናል። መሰንቆ መገዝገዝ በጣም ከሚገባው ላይ አእምሯችንን በጣም ዝግጁ ሆኖ ወደምንፈልገው ነገር ላይ እንትን እንዲያደርግ በጣም በተለይ በግራችን ስለሆነ የምንደረድረው ያው ቀኝ የሆነ ሰው ግራው እንትን ያደርጋል። ይህ ደግሞ ጭንቅላታችን በጣም አክቲቭ እንዲሆን ያደርግልናል። ልጆቻችሁን ይላኩ በትምህርታቸው ላይ ችግር ካለ ሀላፊነቱን ወስዳለሁ በጣም ጥሩ ሃና እሸቴ ወላጅ እናት መምህር ሀይለ ገብርኤል ግዛው ደግሞ የእነዚህ ታዳጊዎች መምህር ናቸው እዚህ ስቱዲዮ መታችሁ በቀጥታ ስርጭት ለሰጣችሁን ጊዜ እናመሰግናለን መግቢያችንን በዝማሬ አድርገን ነበረ መውጫችንንም በዝማሬ እናድርግ አይደለም ዝግጁ ናችሁ መቀጠል እንችላለን